ስሜ ታደሰ ረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ውሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያየ ነው እንግዲህ። በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ፣ በሌለው መረጃ፣ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ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 ቢያንስ የእኛ ተማሪ መሆኗን ከእኛ መረጃ መውሰድ ነበረባቸው። እንዲህ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለች እና ምንድን ነው የምትሉት፣ ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነን ነገር ለፓብሊኩ ምንም ብዥታ በማይፈጠር መልኩ ግልጽ ማድረግ ነው። ሰው አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲሆነ ብሎ አንዱ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል አሁን እንዲህ ያለ መረጃ? አንደኛ ያልተጣራ፣ እዚህ ያለውን ማህበረሰብ የማይወክል አሁን ደምቢ ዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያቅ መልኩ፣ ምንም መረጃ በሌለው የእሱ ተማሪ ባልሆነን ሰው እንዲህ ሲሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለው ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ ማካከልስ ነገር ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድን ነው የሚዲያ የሚጠቀሙ የሚዲያ ሚና ይሄ ነው ወይ መሆኑ ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢ ዶሎ ዩኒቨርሲቲ ጋር ምንም ምንም ግንኙነት የላትም።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 ኢቢኤስ ሚዲያ በአዲስ ምዕራፍ በሚለው ባዘጋጀው ፕሮግራም ላይ ሀሳብ ለመስጠት ነው። በኢቢኤስ ፕሮግራም ላይ የቀረበችው ተማሪ ብርቱካን ተመዝገኝ ከበደ የተባለችው ግለሰብ የደምቢ ዶሎ ተማሪ እንደሆነች፣ የፋርማሲ ክፍል ተማሪ እንደሆነች እና በሱ መከራና እንግልት እንደደረሰባት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 አሁንም መረጋግጥላችሁ ጉዳይ ቢኖር ተማሪ ብርቱካን ተመዝገን ከበደ የተባለች ግለሰብ በደምቢ ዶሎ ዩኒቨርሲቲ ያልተመደበች መሆኑ ከትምህርት ሚኒስቴር ማጣራት ይቻላል። በተጨማሪም በማንኛውም የመረጃ ቋጥ ገብቶ የደምቢ ዶሎ ዩኒቨርሲቲ የተማሪዎች ስም ዝርዝር ማየትም ስለሚቻል ተማሪዋ በጭራሽ ደምቢ ዶሎ ዩኒቨርሲቲ እንዳልተመደበች ግልጽ ነው። አመሰግናለሁ። አመሰግናለሁ። እኔ ገመቸው ብራኖ ከሮርስ እባላለሁ የደምቢ ዶሎ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት ምክትል ፕሬዚዳንት ነኝ። እኔ እዚህ ላይ ሀሳብ ለመስጠት የፈለግኩት በአሁኑ ሰዓት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 በፍጹም ሰላም በሆነ መንገድ እየተካሄደ ይገኛል። በተለይ በ2013 ዓመተ ምህረት ተደርጓል የተባለው እና የተሰራጨው ያለው የሀሰት መረጃን በተመለከተ በዛን ጊዜም ሆነ ከዛ በኋላ ያለ ሁኔታ ዩኒቨርሲቲ ውስጥ ሰላም ነው። እንዳውም ብዙ ተማሪዎች ከተለያዩ ክልሎች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 ስሜ ምሬሳ መኑ ይባላለው። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር ነኝ። እንግዲህ ሁሉም እንደሚያውቀው በኢቢኤስ ቴሌቪዥን ላይ ዩኒቨርሲቲያችን አስመልክተው በተማሪ ብርቱካን ተመስገን በተባለችው የቀረበው ዘገባ ከእውነት የራቀ መሆኑን ለማሳወቅ እወዳለሁ። ምክንያቱም ሚዲያ ያለመረጃ ልብወለድ ነው የሚሆነው